ቀጣዩን በአርት ይዤላችሁ መጥቻለሁ ማለት ነው። ኪራ ያው ሰሞኑን ልክ እንዳልነበረ ሁላችንም እናውቃለን። በስተመጨረሻም ኪራ አባቱን አገተው ማለት ነው። እናም ስሜታዊ እንደነበረ ሁላችን ነበረ እና ያገተበት ምክንያት ምን እንደሆነ የምናየው ይሆናል። ይህን ቪዲዮ በላይክ ጀምሩ፣ ቪዲዮን እስከ መጨረሻ ለመከታተል ሞክሩ ማለት ነው። ሰላም ሰላም! ውድ ሀገሬ ልጆች በያላችሁበት ስፍራ ሰላማችሁ ብዝት ይበል። ሀገራችንን ሰላም ያደርግልን። ለዚህ ቻይናል አዲስ ሲሆናችሁ ላይክ ሼር ሰብስክራይብ ማድረግ አትርሱ ማለት ነው። እንዲሁም ደግሞ አዳዲስ መረጃዎች፣ አዳዲስ ቪዲዮዎችን ይዤ በመመጣበት ሰዓት ወደ እናንተ እንዲደርስ የደውል ምልክቷን በመጫን ተቀላቀሉ ማለት ነው። የኪራ አባት በምን ምክንያት እንደታገተ ሁሉንም ነገር የምነግራችሁ ይሆናል ማለት ነው። እስከ ቪዲዮ ፍጻሜ ለመከታተል ሞክሩ። ቪዲዮን በማል በማል አስገባላችኋለሁ። እናም እዚህ ጋር ቪዲዮን እንደተመለከት ነው ጽናት በጣም አብዳለች ራሷን ስታለች። ምክንያቱም የኪራ አባት መታገት በጣም ያማል፣ በጣም ያሳዝናል። እናም ኪራ ይሄን ያደርጋል ብለን ማናችንም አላሰብንም። ነገር ግን በሱ ላይ ለመፍረድም አንደኛ ስሜታዊ ነበረ፣ ሁለተኛ ባለፈው ቪዲዮ እንደተመለከትነው እራሱንም ለማጥፋት ከቤት ወጥቶ ለተወሰነ ጊዜ ከቤትም ጠፍቶ ነበር። እናም በስተመጨረሻ ቅዱስ እንዳጋጣሚ አግኝቶት ነው ወደ ቤት ይዞት የመጣው ማለት ነው። ያንንም ሚስጢር ቅዱስ በስተመጨረሻም በባለፈውን የተናገረው ማለት ነው። እናም ጽናትም ግራ ተጋብታ ነበር። ምን ሆኖ ነው? ምን ተፈጥሮ ነው? ኪራ እንደ መጀመሪያ አይደለም፣ ተቀይሯል እያለች ነበር። እሷም፣ እነምሩም እነ ናሆሜም ኪራ እንደድሮ አይደለም፣ በጣም ጸባዩ ተቀይሯል ሲሉ ነበረ፣ ሲጠራጠሩ ነበረ። በስተመጨረሻም ነገር ግን አባዬ ሚስጥር ደብቋል፣ እናም ደግሞ እኔ ደካማ ነኝ ልጅ ለመሆን አልገባም በሚለው እራሱን እስከ ማጥፋት ድረስ በቃ እንደው ማጠፋለው ብሎ እስኪወስን ድረስ ብዙ ነገሮችን የተለያዩ ሀሳቦችንም አምጥቶ ነበረ። እናም ደግሞ በስሜትና በንዴት ተነሳስቶ ነው አባቱን ያገተው ማለት ነው። እናም ከባድ ነው በነገራችን ላይ አንዳንዴ ሚስጥር በቃ የሚያስፈልጋችሁ ነገር ሊነገር የሚያስፈልጋችሁ ነገር ሲደብቅባችሁ መስማት እያለባችሁ ደግሞ በስተመጨረሻ ነገሮቹ ካከተሙ በኋላ ስትሰሙ በእርግጥ ያማል፣ ያሳዝናል። እናም እኔ እንደማስበው ምናልባት በባለፈው እናቱ ያው ልታርፍ ትንሽ ደቂቃ በቅራት ሰዓት ነው። በቃ እናቱ ያለውን ሚስጥር ተናገረች። ከዛ በኋላ ሞተች ማለት ነው። ምንም ይህን አላልቆየችም። መጣች ሰላም አለቻቸው። ሰርጋቸው እንደሆኑ ተናገሩ። መረቀቻቸው። ከዛ በኋላ አረፈች። በቃ እኔ የካንሰር ታማሚ ነኝ ብላ እንደተናገረችው ነው ያረፈችው። ያን ሚስጥር ደግሞ አባትዬ ያውቃል። ሶስት አመት ሙሉ ሲያስታምም ምንም ግልጽ አድርጎ አልተናገረም። ያልተናገረበት ምክንያት ደግሞ ሁላችንም እናቃለን። ኪራ እንዳይከፋና እንዳያዝ ነው። ነገር ግን ኪራ ያሰበው ደግሞ ድክመት የራሱን ድክመት ነው ያሰበው ኔ ደካማ ልጅ ለመሆንም አልበቃውም በሚለው ተነሳስቶ ነው አሁን ላይ አባቱን ያገተው ማለት ነው። እናም ከባድ ነው። በነገራችን ላይ አንዳንዴ መስማት እያለብን ማወቅ እያለብን አንዳንዴ ቤተሰቦቻችን ያው አውቀን የምንጎዳ ስለሚመስላቸው፣ በእርግጥ አዎ አንድን ነገር ስናውቅ በጣም ነው በሰቀቀን በጉዳትም እንደምንጎዳ የታወቀ ነገር ነው። ግን አንዳንዴ ደግሞ ማወቅ ያለብን ነገር ማወቅ አለብን፣ ግዴታ ነው። እኔ እንደ ሀሳብ የምለው በዛን ሰዓት መስማት ነበረበት ማወቅ ነበረበት። ይህን ሁሉ አመት ከባድ ነው በነገራችን ላይ ያው ቤተሰቦች ደግሞ በተለይ በእኛ ላይ እነሱ ጨክነው አይደለም በነገራችን ላይ ለእኛ በጣም ስለሚያስቡልን ነው። እያንዳንዱን ሚስጥር አምቀው ይዘው ራሳቸው የሚሰቃዩት ማለት ነው። እኛ ደግሞ ለመስማት እንጓጓለን እናም ደግሞ ቤተሰቦቻችን ደግሞ ሰምተን እንዳንጎዳ የሆነ ነገር እንዳንሆን ብለው ሚስጥሩን አምቀው ይዘው ነገሮቹ ካከተሙ በኋላ ግልጽ ያደርጋሉ። በዛን ሰዓት ደግሞ ድክመታችን ነው የሚሰማን። እና ኪራም እንደዛ ነው። አሁን እኔ እየተናገርኩት ያለው ምሳሌ ነው። ለምናልባት አንዳንዴ የሆነ ነገር ሲፈጠር ቤተሰቦቻችን የማይነግሩት እውነት ለመናገር እኛ እንዳንጎዳባቸው ነው። ግን እኛ ደግሞ መስማት እንፈልጋለን። ከሰማን ደግሞ እንደምንጎዳ ስለሚያውቁ ነው እና ኪራ የተረዳው ምንድን ነው? እኔ ልጅ ለመሆን ስላልበቃውና ደካማ ነኝ እኔ ምንም አልጠቅምም በሚለው በጣም ተናዶ ብሶት ውስጥ ገብቶ በዛ የተነሳ ነው ይሄ ነገር ድርጊት የተፈጸመው ማለት ነው። እና በጣም ያሳዝናል። ምንም ቢሆን ያው ወላጅ አባት ነው አይደል እንዴ? ስለዚህ ያው ምንም ነገር ቢያጠፋ እንኳ ምንም ነገር፣ አባቶቻችን፣ ቤተሰቦቻችን ቢያደርጉም ችለን ማለፍ አለብን ማለት ነው። ያው ቤተሰቦቻችን ለእኛ በጣም ያስቡልናል። ከምንም በላይ በጣም ስለሚያስቡልን ነው፣ ነገሮችን ግልጽ ማድረግ የማይፈልጉት ማለት ነው። ስለዚህ እኛም ደግሞ ግዴታ ቤተሰቦቻችንን መረዳት አለብን ማለት ነው። እናም ከባድ ነው፣ በጣም ያሳዝናል። በነገራችን ላይ እና በቀጣይ ምን ሊፈጠር እንደሚችል የምናየው ይሆናል ማለት ነው። እንደተለመደ አስቴታችሁን በኮሜንት አስቀምጡ። እናም የሰኒና የክብሮም የሰኒና የክብሮም ሀፍላ፣ ፍቅራቸው እየተካሄደ ነው። አሁን ላይ ሰኒ ደግሞ ትንሽ ከበድ እያደረገችው ነው። ውጣልኝ ከቤቴ፣ ሂድልኝ ከቤቴ ትላለች። አንዴ ደግሞ ምግብ ስራልኝ ትሏለች። ምግብ ሰርቶ ሲያበላት ደግሞ ቤት አጽዳልኝ ትላለች። ቤት አጽድቶ ሲጨርስ ደግሞ እረ እንደው አሰቃየች እኮ እና ክብሮም ደግሞ የራሱ ለማድረግ አሁን ላይ ያለው ጥረት የሌለ ነው። አንዴ ኪችን ስገባ ተከትሏት ይገባል። ከሶሮቴ ደግሞ ምርጥ ስምን ያወጣላት እንደው ምሰሪው ስራ ሁሉ ኮሰረቴ ኮሰረቴ ይላል ያላት ባለፈው ምግብ ስሰራ ነበር ክችል ላይ ማለት ነው እናም ልብሱ እዚህ ነው ግን ልብሱ እዚህ ነው ያለው ግን ባለሙያው እዚህ የለም ኮሰረት ኮሰረት ነው የሚለው የምሰሪው ነገር ሲላት እባክህን አትሳደብ የምን ኮሰረት ነው እኔ ኮሰረት ምናምን አላውቅም አለችው ማለት ነው እናም አሁን ላይ በጣም በቃ እያካበደች ነው። ራሷ ምን ልበላችሁ ቁልልን ያረገችው፣ እንግዲያውስ ቁልል እያረገች ትገኛለች ማለት ነው። ያም ይህም ሆነ ሰኒና ክብሩም አንድ እንደሚሆኑ ተስፋ አደርጋለሁ። ፍቅራቸው ያበበ ይሁን። ከሲንግልነት የህይወት አጋር በማግኘቷ አምቤሪ ሀፒ፣ በጣም ደስ ብሎኛል። ስለ እሷ እኔ ደስተኛ ነኝ። ምክንያቱም ሲንግልነት አንዳንዴ በጣም ይከብዳል፣ ሲበዛም ደግሞ ያስጠላል። እናም የህይወት አጋር ስላገኘች ደስ ብሎኛል። ያም አላካበደችም የእሷንም የምናየው ይሆናል። በአደባባይ አንድ ቀን እሷ ራሷ ፍቅሯን መግለጿ አይቀርም። አሁን ላይ በቃ እንደወረ በስማ ሙጣልኝ ዓይኔን ላፈር ያርገው ማየት አልፈልግም፣ ዞር በልልኝ በቃ ግን እኮ እኔ እንደሚመስለኝ ከሆነ በቃ አፍቅረዋለች፣ እንደውም አፍቅረዋለች ብዬ ነው የማስበው። እንዴ በጣም ነው የሌለ ነው የሚንከባከባት፣ የሌለ እንደው ምን ልበላችሁ በቤቷ ይሄዳል። አንድ የቤት አስዳልኝ ሰራው ልክ ትለዋለች፣ ምግብ ይሰራላታል በቃ ምን ሆንሽ? ተሻለሽ ወይ? በባለፈው እግሯ ተመትቶ ነበረ። እግርሽን እኮ እያመመሽ ነው፣ ቀስ ብለሽ ተራመጅ። የሌለ እንክብካቤ እየሰጣት እኮ ነው። እንዲህ ይላታል። እኔ እኮ እናቴ በስነ ስርዓት ነው ያሳደገችኝ። ስለዚህ እኔ ለሴት ልጅ ክብር አለኝ፣ ለሴት ልጅ ክብር አለኝ ቢገባሽ ኖሮ ይላታል እና ክብሮም ትለዋለች። አቤት ጠራሽኝ ይላታል እና አሁን ላይ ሀፍላ ፍቅር ላይ ስላሉ ፍቅር ፍቅር በቃ እያጫወታቸው ነው። እነሱም ደግሞ አንድ ቀን ፍቅራቸውን ግልጽ እንደሚያደርጉልን ተስፋ እናደርጋለን። እናም ደግሞ ጽናቴ አሁን ላይ አባቷ ከከፍላ ጋር ወደ አዲስ አበባ በመጡበት ሰዓት እኔ እኮ አባ እንደ ድሮ አይደለሁም አሁን ላይ በነጻነት ነው የምቀበል በነጻነት ነው የምንከባከብን ያለችው እና እንደዚህ ያለችበት ምክንያት ከዚህ በፊት ሰራተኛ ስለሆነች ነጻነት የላትም። ሰውን ዘመዶቿንም የማምጣትም የማስገባትም ኃላፊነት የላትም። አሁን ላይ ግን የቤቱ ባለቤት ጽናት ሆናለች። በጣም ደስ ነው የሚለው እና በጥሩ መልክ ነው አባቷ ሲመጣ እየተንከባከበችው። እንዲሁ መላ ቤተሰብ የተንከባከቡት በጣም ደስ በሚል መልኩ ነው ሲንከባከቡ የነበሩት። በባለፈው ግን ስትሳቀቅ የጽናት አባት ያቅ ነበረ። ልጄ እኔ ልሳቀቅልሽ ተሳቀቅ ሻደል ሲል እሷም ደግሞ ስለምታቅ እኔ ልሳቀቅል አባ ስትል ነበረ። ቢኖረ ኖሮ ልጄ ከቤት አትወጭም ነበረ ብለው የጽናት አባት ራሳቸውንም ሲወቅሱ ነበረ። ነገር ግን ዞሮ ዞሮ አሁን ላይ በፊት ሰራተኛ የሆነችው አሁን የቤቱ ባለቤት ሆናለች ጽናት፣ በጣም ደስ ነው የሚለው እንዲሁም በእንክብካቤ መልኩ እነምሩ እነናሆሜ በጣም በእንክብካቤ መልኩ ሲቀበሉ ነበረ። በጣም ደስ ይላል። በጣም ተመችቶኛል ማለት ነው። ምክንያቱም የጽናት አባት ንግግራቸው በቃ ምን ልበላችሁ፣ ምን ልበላችሁ። አብየት ንግግር ቅዱስ እኮ ምንድን ያለው ምን አለበት በእናንተ እሳት በተፈጠረው ያለው እውነቱን ነው። በቃ ንግግራቸው ሰው ነው የሚያከብሩት። በቃ ክብራቸው ምን ልበላችሁ፣ ደስ የሚሉ አባት ናቸው እና እድሜና ጤና ይስጣቸው እና ጽናት በዚህ አጋጣሚ ድለኛ ናት ማለት ነው። ምርጥ አባት ነው ያላት እና በጣም የሚያዝንላት በጣም የሚያስብላት እና የሁላችንም ቢሆን አባቶቻችን፣ እናቶቻችን በጣም እንደሚያስቡልን እናውቃለን። እኛ የሆነ ነገር ለማስተካከል ሕይወታችን ለመቀየር ብለን ከነሱ ስንርቅ የወደን ሳይሆን የሚያስፈልገን ነገር ያው አስገድዶን ነው ከነሱ የምንለየው። ስለዚህ ያውቃሉ ቤተሰቦቻችን። ለዛ ነው በጣም የሚንሰፈሰፉልን ማለት ነው። እና አባቶቻችሁ እናቶቻችሁ በዚህ አጋጣሚ ሺህ ዓመት ይኖርላችሁ ምክንያቱም ከፈጣሪ በታች በጣም የሚያስቡላችሁ በጣም በጣም ከመጠን በላይ የሚያስቡላችሁ እናት አባቶቻችሁ ናቸው እና እና ውድ ቤተሰቦቼ ለዛሬ ይዤ የመጣሁት ቪዲዮ ይሄንን ይመስላል እናም እንደተለመደ አስቴታችሁን በኮሜንት አስቀምጡ በጣም ያሳዝናል ነገር ግን ሁሉም ነገር እንደሚስተካከል ተስፋ አደርጋለሁ እናም በጣም ወዳቸዋለሁ። በጣም አከብራቸኋለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ባይ ባይ።